ጽናት የኪራና የጽናት ነገር ቤቲም ስለመጣች ምን ተፈጠረ? ችግራቸው መጨቃጨቅና መነዛነዝ ሁል ጊዜ እንደተጨቃጨቁ እንደተነዛነዙ አሉ። እስካሁኗ ሰዓት ድረስ ማለት ነው። ምሩና ናሆም እንደዚሁ እንደ ጽናትና እንደ ኪራ ይጨቃጭቃሉ። ጭቅጭቃቸው ቀጥሏል። ልጁ ለጂ፣ እሷ ደግሞ እንደርሳለን። የናሆም እናትም ልጆች፣ የልጅ ልጅ ማየት እፈልጋለሁ፣ እባካችሁ የልጅ ልጅ አሳዩ ትላለች ማለት ነው። ምሩም ደግሞ እንደርሳለን አሁን ግን መውለድ አልፈልግም እያለች ነው። ናአሁንም ደግሞ ልጅ እንድትወልድለት ይፈልጋል ምሩም ማለት ነው። ጽናትም አሁን ያለችበት ሁኔታ ቤቲ እያንገበገበቻት፣ ግንች ልጅ አልታመመችም እንዴ? ችግሯ ምንድን ነው እያለች አለች እስካሁኗ ሰዓት ድረስ ሰሊና ክብሩ ደግሞ አንድ ላይ ሆነዋል ማለት ነው። አንድ ላይ ሆኖ ጊዜ እያሳለፉ ነው። ሰኒ አሁን ላይ ያለችበት ሁኔታ ደስ የሚል ነው ማለት ነው። ኒና ብቻ አይነት የቀረናቸው ሰላም ጤና ይስጥልኝ ወድ ፋሚሊዎች፣ ዛሬ ደግሞ ጽናቶችን ይዤላችሁ መጥቻለሁ። ክፍል ዘጠና ሰባት ማለት ነው። ኪራና ጽናት እስካሁኗ ሰ ድረስ እንደመጨቃጨቃቸው የተነሳ ለሌላም ተርፈዋል። እየተጨቃጨቁ ነው ማለት ነው። እና ኪራና ጽናት ያሉበት ነገር ምንድን ነው? ያው በእንትና ጉዳይ ነው ማለት ነው። ጽናት ተመጨናነቆች ሌላ ነገር የላትም። ሁል የትጨናነቃለች፣ ሁል ጊዜ በጣም ራሷን እንትን ትላለች ማለት ነው። ኪራም ደግሞ ያና አዲያትም አሁን ላይ አንድ ላይ ናቸው። በዛ ላይ ደግሞ ቤቲ እነሱ ጋ ነው ያለችው፣ ከኒና ጋ ነው የምተኘው እኔ። በዛ ጠዋት ትነሳና ጽናትን እርቦኛል፣ አንቺ ቆይ በዚህ ሰዓት ለምን ተነሳሽ ትላታለች ኒና ቀስቀሳኝ ነው። ኒና ወደ ውጭ ስወጣ እኔንም ቀሰቀሰችኝ፣ በዛ ላይ ደግሞ እርቦኛል ትላለች ማለት ነው። ጽናትም ደግሞ ቆያንቺ በዚህ ወፍሳይ ጫጫ ነው እንደሚረብሽ፣ አሁን አሁኑ ነው ልብላ ምትውሳ እያሉ ይሰርቧታል። ቤቲም ማለት ነው ኒናና ቅዱስ ውጭ ላይ እሱ ስለ ጠራት ነበረ። ለቤትም የተነሳችው እያናገራት ነበረ። ሲያናግራት የነበረው ምንድን ነው ኒናን ቤል እከራይልሽ ከነጽናት ጋር ውጭ እያላት ነበር ማለት ነው። እሷም ደግሞ እንዴት ነው የምወጣውስ? እንዴት ነውስ የማደርገው? ለምንድን ነውስ ውጪ የምትለኝ? የሶስት ወር ከፍየልሻለሁ ይላታል። እሺ ተከራየሁ። ከዛ በኋላ ስ የተከራየሁትን ማንንትን የሚልልኝ እያለች ነበር የጽናት ነገር አሁንም እንደቀጠለ ነው። ጽናትና ግራ ያሉበት ሁኔታ ግራ ያጋባል። እንደዚሁም ምሩም ያለችበት ሁኔታ ግራ ያጋባል። የምሩ ቤተሰቦች በጣም ደስ የሚልና አማቶቿ ማለት ነው። የናሆም እናት በጣም ለምሩ ታግዛላታለች ማለት ነው። እናቱም እናቱም ደግሞ ምሩ እኔ እሰራለሁ እሱ እስከሚመጣ እያለች ነበር፣ ማለት ነው። ቡና ላፍላ እያለች ነበረ። በፍጹም አይሆንም፣ አንቺ እስክትም እሱ እስከሚመጣ ድረስ እንጠብቃለን። የት ነው የሄደው? ልጅ ሳይመጣም ቡና አይፈላም ብሎ ይደመድማሉ። ምሩና እንግዲህ እናሆም ልጅ ውለዱ ክበዱ ማለት ነው ነው ምለውኔ በዚህ አቅ ውድ ቤተሰቦቼ የኒና ነገር አሁን ላይ ግራ እያጋባን ነው። ሁላችንንም ማለት ነው። ኒናን ቤት ተከራይቼልሻለሁ ብሏታል ማለት ነው። እሷ ደግሞ አሁን እንደዚህ ሆንኩኝ፣ ስራ የለኝም፣ ስራ ካልሰራሁ እንዴት እኖራለሁ እያልሽ ነበር ማለት ነው። ከዚህ በኋላ ስራ መስራት አለብሽ ማለት ነው። አዎ ስሪ፣ እኛም እንጠብቃለን ማለት ነው። እንድትሰሪ ሁሉም ሰው የሚጠብቀው ነው ስራ ታልሰራ ነው እና እኔ ያንንም እከፍልልሽ አለው። አንቺ ብቻ የሚጠበቅብሽ ነገር ስራ መስራት እና መስራት ብቻ ነው ብሏታል ማለት ነው። እስካሁኗ ሰዓት ድረስ እየጠበቅን እንገኛለን። የኔና ነገር ግራ አጋብቶናል ማለት ነው። እንትናም ሰኒም ደግሞ ያው ከእንትና ጋር ነው ያለችው ከክብሩ ጋር ክብሩ ጋር ፊልም እያዩ ነበር። ምንድን ነው ያስለቀሳት? እሷ ስቅስቅ ብላ ያለቀሰችበት ነገር ምንድን ነው? ያው ያስለቀሳት እንግዲህ ፊልሙ ነው። ፊልሙ ነው አለች ማለት ነው። የፊልሙ ጉዳይ ያስለቀሰኝ ፊልሙ ዬ እያስለቀሴ ነው። እንዴት ብዬ ነው እንትን የምለው እያለች ነው ነገር። እስካሁን ድረስ ከክብሩ ጋር ነው ያለችው። ክብሩም ደግሞ ወዶ ፈቅዶ አብሯው እንድትሆን ይመኝ ነበር ማለት ነው። በዛ በዚህ እኮ ሰረቴ ምን እያለ አብሯት ነበር ማለት ነው። አሁን ላይ ግን ያሉበት ሁኔታ በጣም ደስ እና ደስ የሚል ጊዜ እያሳለፉ ጊዜያቸውን ፋበች እያሉ ነው አብረው ከሰኑ ጋር ሰኑ አሁን ላይ ያለችበት ሁኔታ በጣም ደስ ይላል። ምሩም ስትመክራት ነበር ማለት ነው አንድ ላይ እንድትሆን ፍቅራቸውን ለማጣጣም ስለሆነ የሚፈልጉትም እነሱ እንደዚህ። ያደረገችውም ደግሞ ለምንድን ነው? የኒና ቤተሰቦች እስካሁን ድረስም እንትን አላሉም። ሁሉም ቢያርቃትም ቤቲ ምግብ ክላስ ውስጥ ኒና ክላስ ውስጥ እየበላች ነበር ማለት ነው። ቤቲ እየተቆጣቻት ነበር ቆይ አንቺ እርቦይ ነው እዚ የበላው ስትራ ሁለት እንጀራ በልተሽ እንዴት አሁን የራቤተ ያለሽ ይራብሽ እና እያለቻትም ነበር ማለት ነው። አሁን ላይ ያለችበት ሁኔታ ግራ ያጋባል ማለት ነው። በቅርቡ ደግሞ የምንጠብቃቸው ይሆናል ማለት ነው የና ሀና ጉዳይ፣ ሶሪ ሀና ብዬላችሁ ቁጭ የጽናት ማለት ነው። ጽናትና ጊራ አንድ ላይ ሆነው ፍቅራቸውን በቃ እፎይ ብለው የሚኖሩበት ነገረኛ በመሀላቸው ሳይገባ የሁለቱ ጉዳይ ሁልጊዜ ደስ በሚል ሁኔታ ጭቅጭቅ በሌለው በቃ ማንም በሌለበት ልክ ምሩ እናንተና እንደሚያሳልፉት ማለት ነው። እና አሁን አሁን እነሱ ሁለቱ አሪፍ ነበረ። ግን እሳ የእነሱ የሁለቱ አሪፍ ይሁን እንጂ ችግራቸው ችግር ውስጥ ነው ያለችው ይናም ማለት ነው። ጉድ ቤተሰቦቼ ኒና አሁን ማንም የላትም። ምናልባት ከቅዱስ ጋር ተሆን ይሆናል ማለት ነው። ኪራ ነበረ፣ ኪራን አስመለስ ለጽናት ማለት ነው። አሁን ያለው ለማን ነው? ለእንትና ሆኗል ማለት ነው። ያው ክብሩ ደግሞ አብሯት ነበር፣ ለጽናት ተንተናጋ ማለት ነው። ከኒና ጋር ከኒና ደግሞ አልፎ ለክብሩ ሆናለች ማለት ነው። ስለዚህ ኒና ብቻዋን ቀርታለች። ቅዱስ መውሰድ ያለበት ቅዱስና ኒና አንድ ላይ መሆን አለባቸው የምትሉ ላይክ ሼር አድርጎላቸው ማለት ነው። ምክንያቱም አብረው መሆን አለባቸው። እሷ ብቻ ብቸኛ የሆነችው እስካሁኗ ሰዓት ድረስ እንጠብቃለን። ላይክ ሼር ሰብስክራይብ አድርጎንኛንም ማለት ነው። የጽኑና የኪራ ነገር በማህላቸው ነፋስ አይገባም የምትሉ አ አይገባም ማለት አለብን ሁላችንም በሁለቱ መካከል የገባ መንፈስ ይወጋ፣ አሜን ይወጋ ማለት ነው። የሁለቱ ጉዳይ ሁሉ ጊዜ ንዝንዝና ጭቅጫቂ ስለሆነ በቅርብ ቀን የምናያቸው ይሆናል ማለት ነው። ኪራና ጽናት እስካሁኑ ሰዓት ድረስ ከመጨቃጨቅ ሌላ የላቸውም። በቅርብ ቀን የምናይላቸው ይሆናል ማለት ነው። እኛ ምንጠበቃለን ከሁልቱ ችግራቸው ምንድን ነው የሚለውን ውድ ፋሚሊዎች ማለት ነው። ምሩና አሁን ላይ ያስቸገሩት ምሩና ኪራ እንትና ናቸው ማለት ነው። እና አሁን ተስማሙ እንዴ? እናንተን ደግሞ መምከር አለብን። እንዲሁ ወደኋላ መተን መስማማት አለባችሁ ማሬ፣ ፍቅሬ እየተባባላችሁ ዝም ብላችሁ አትሸጓጉጡ ማለት ነው። ተስተካከሉ። እንዲ እና ይህን ይመስላል ጋይ ጽናቶች፣ ላይክ እና ሸር ሰብስክራይብ አድርጎ ባይ።